ይህ ቡና የሚፈላው በኢትዮጵያ አይደለም፣ በፌርኤንከን እንጂ። ከደቡብ አፍሪካ ክፍለ ግዛቶች ሀብታም እንደሆነ በሚነገርለት ሐውታንግ የምትገኝ ከተማ ነች። ፌርኤንከን እንደ ጆሐንስበርግ ሁሉ በርካታ የኢትዮጵያውያን ቢዝነሶች ይገኙባታል። ከጆሐንስበርግ 50 ኪሎ ሜትር ገደማ ትረቃለች። በዚህ በከተማዋ ሴናተር ማርክስ ጎዳና ኢትዮ ተስፋ አላትን ጨምሮ የኢትዮጵያውያን ንብረት የሆኑ የውበት ሳሎኖች፣ የባልትና መሸጫዎችና ምግብ ቤቶች ይገኛሉ። ደጀኔና ጓደኞቹ ከትውልድ ቀያቸው በሺዎች ኪሎ ሜትር ቢርቁም ከማንነታቸው የሚያስተሳስራቸው ቡና ግን አልቀረም። ዕጣንም አለ። ደጀኔ ደቡብ አፍሪካ ለመድረስ በርካታ ሀገራት አቋርጧል። በማዕከላዊ ኢትዮጵያ ክልል ከምትገኘው ሆሳዕና ተነስቶ ደቡብ አፍሪካ የተጓዘው የ28 ዓመት ወጣት ሳለ ነው። ከሆሳዕና ከመነሳቱ በፊት በፖለቲካ ምክንያት ቀድመው ደቡብ አፍሪካ ከደረሱ ኢትዮጵያውያን ከሌላ ሀገር ይሻላል የሚል መረጃ አግኝቷል። ከ22 ዓመታት በፊት እግሩ ለስደት አቀና። ቀጥታ አይደለም የመጣን። ከኢትዮጵያ ኬንያ፣ ከኬንያ ታንዛኒያ፣ ከታንዛኒያ ማላዊ፣ ከማላዊ ሞዛምቢክ ገብቼ ከዚያ በኋላ ነው ሳውዝ አፍሪካ የገባሁት። አገር ማቋረጥ ቀላል አይደለም። ታንዛኒያ ውስጥ መታሰር አለ፣ ብዙውን ጊዜ መራብ አለ፣ መጠማት አለ። የለበስናውን ልብስ አውልቆ የወሰዱበት ብዙ ሰው አለ። ከኛ ራሱ በእጃችን ሻንጣ ይዘን ነበር፣ መቀየሪያ ልብስ ይዘን ነበር። ከኬንያ በሰላም ወጥተን ታንዛኒያ፣ ሁሉን ነገራተን ጫማ ሳይቀር ተወስዶ ባዶ እግራችንን እስከ ሳውዝ አፍሪካ አራት ወር ሙሉ እየተራመድን ገብተናል። ታንዛኒያ ውስጥ የታሰሩት ብዙዎች፣ የሞቱት ብዙዎች፣ በአውሬ የተባሉት ብዙዎች፣ በጫካ የቀሩት ብዙዎች ነበር። በዚህ የስደት መስመር ወደ ደቡብ አፍሪካ የሚያቀኑት አብዛኞቹ የደቡብ ኢትዮጵያ በተለይም የሀዲያ እና የከንባታ አካባቢ ተወላጆች ናቸው። ጉዞው የሰዎች አዘዋዋሪዎች እጅ ጭምር ያለበት ነው። ደቡብ አፍሪካ ለመድረስ ሲጓዙ ሕይወታቸውን ያጡ፣ ደብዛቸው የጠፋ አሊያም ረዥም ዓመታት እስር ቤት ያሳለፉ ወጣቶች ጥቂት አይደሉም። ዛሬም እስር ቤት የሚገኙም አሉ። መጀመሪያ ስንመጣ ቢዝነሱ ምንም ይሄ የሚባል አልነበረም። ቀበቶ መሸጥ፣ አንድ ከተን ከቤት ወደ ቤት ማዞር፣ ኑሮ በጣም በጣም ከፍተኛ ችግር ነበር። ስንመጣ ቀበቶ እያዞረን የቀን ዳቦ እያገኘን እንውላለን እንጂ ይሄ የሚባል ነገር ሳንቲም በኪሳችን ይዘን ወይም ሌላ ትርፍ የምንይዝበት ጊዜ አልነበረም። በደቡብ አፍሪካ ምን ያክል ኢትዮጵያውያን እንደሚኖሩ በውል አይታወቅም። የደቡብ አፍሪካ መንግሥት በጎርጎሮሳዊው 2022 ይፋ ያደረገው የህዝብ ቆጠራ ውጤት በሀገሪቱ 2.4 ሚሊዮን ስደተኞች እንደሚኖሩ ያሳያል። ከዚህ ውስጥ 2.8 በመቶ ኢትዮጵያውያን ናቸው። በዚህ ስሌት መሠረት 67,200 ገደማ ኢትዮጵያውያን በደቡብ አፍሪካ ይኖራሉ ማለት ነው። በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ ጥናት ያከናወኑ ባለሙያ ግን ቁጥሩ እስከ 300 ሺህ ሊደርስ እንደሚችል ይገምታሉ። ቢሮክራሲ፣ ውስብስብ አሰራሩ ቀልጣፋ ባለመሆኑ ብዙ ኢትዮጵያውያን የጥገኝነት ማመልከቻቸውን ለደቡብ አፍሪካ መንግሥት እንደማያቀርቡ የማኅበረሰብ ጥናት ባለሙያው ተናግረዋል። ይህ ትክክለኛውን ቁጥር ለማወቅ አዳጋች አድርገዋል። ደጀኔ እስካሁን ቋሚ የመኖሪያ ፈቃድ ካላገኙ ኢትዮጵያውያን መካከል ነው። የመኖሪያ ፈቃድ ያው የስድስት ወር ነው። ያኔ የሚሰጠው የስድስት ወር በየስድስት ወሩ ኤክስቴንድ እያደረግን እንኖር ነበር። ከዚም ቀስ በቀስ ቀስ በቀስ ከስድስት ዓመት በኋላ ሁለት ሺህ ዘጠኝ ላይ ሁለት ሺህ ዘጠኝ ሪፉጂ ስቴቱ የሚባል አለ ከአሰላም ሻል የሚል መንቀሳቀስ ትችላለህ መስራት ትችላለህ የሚል ሙሉ መብት ባይሰጥም እሱን አገኝቸዋለሁ ከ2009 እስከዛሬ ድረስ በዛ ወረቀት ነው የአራት ዓመት ይሰጣል ከአራት ዓመት በኋላ እንደገና ሬኒው እድሳት ይደረጋል አንዳንዴ ደግሞ አይሆንም ተብሎ ወደ አንድ ዓመት እየተቀየራ ወደ ስድስት ወር እየተቀየራ ኖረናል። ህጉና መመሪያው የሚለው የወረቀቱ ሪፉጅ ስቴቱን እንዳገኘ በአስራ አራተኛው ቀን ለፒአር ማመልከት አለብ፣ ይላል አመልክቻለው፣ ሊያገኝ አልቻልኩም። ከፒአር በኋላ ፒአር ማለት ያው ፐርማኔንት ፕሬዚዳንት የሚል ነው። የመኖሪያ ያው መኖር ማረጋገጥ ማረጋቀጥ የመኖሪያ ፈቃድ ያን እንዳገኘን የምናመለክተው ላ ለአይዲ ነው። እንግዲህ አመልክቻለሁ ብዙ ጊዜ ከንም ያት ጋር ያሉት ጓደኞችም ብዙ ለፍተዋል፣ አመልክተዋል። ምንም ይሄ የሚባል ነገር የለም፣ አልተገኘም። እስካሁንም ያለነው በዛ ነው በወረቀቱ ዜጋ ማድረግ የሚገባውን ሁሉ ማድረግ አንችልም። ለምን ግዛዊ ነው። ከዚህ የተነሳ መጀመሪያ ባንክ ለመክፈት እንኳ ተፈቅዶ ነበር። አሁን በዛም በሪፉጅ ስቴቱ ባንክ መክፈት የለም። ልንሰራ ሕጋዊ ሆነን ልንሰራ ሲክ እና ሳርስ ማገኛት አይቻልም። ነገር ግን አሁን ሱቅ ወይም የምንሰራው ያው ታክሾፕ ነው። ሱቅ ውስጥ ነው የምትሰሩትን ህጋዊ አድርጉ አስመዝግብ ብሎ መንግስት ህግ አውጥቷል። በሌላው በኩል ደግሞ ህጋዊ እንዳንሆን ተቆልፏል። ሳርስና ሲኬ ሰው ካላገኛ ህጋዊ መሆን እንዴት ይችላል? ለማስመዝገብ ሱቅን ሕጋዊ መኖሪያ ፈቃድ የሌላቸው ኢትዮጵያውያን ስራቸውን ለማከናወን ብቻ አይደለም ሕክምና ለማግኘት ጭምርም ይቸግራሉ። እኔ እንኳን ሐኪም ቤት ገብቼ መውጣት እችላለሁ፣ ለምን የሪፉጂ ስቴቱ ስላለ። ሌሎች ግን እንድንም ያሉት ኢትዮጵያ ስደተኞች በጣም በዚህ ጊዜ ችግር ውስጥ እንዳሉ ያው የሀገሩ መንግስት ያውቃል፣ እኛም እናውቃለን፣ ኢሚግሬሽንም ያውቃል። ኢሚግሬሽን ወረቀት እንደሌላ ወረቀት እንዳልሰጣ እያወቀ ወስዶ ያስራል። የሚሰጡትም እነሱ፣ የሚያስሩትም እነሱ። የተከለከለበት ምክንያት አናውቅም። አንድ ሰው ሶስት ወር ከቀያ ወረቀት የማገኛት መብት አለው በሀገሪቱ ህግም ቢሆን ደንብ። ነገር ግን በእኛ አይፈጸምም፣ አናገኝም። ተማሪዎች ትምህርት ቤት ሄደው በስርዓት ተምረው ጨርሰው ወደ ዩኒቨርሲቲ ሲያልፉ ትምህርት ቤት መግባት አልቻሉም። ለምን? ወረቀት የላቸው። አሁን ብዙዎች እስር ቤት ነው የሚገኙት። ብዙዎች ተፈርደው ነው ያሉት። ብዙዎች ከመንገድ እንደ ሌባ ይታፈሳል፣ ይታሰራል። ግን ሌባ አይደለም። ለምን? ወረቀት የለም። ደጀኔ ወደ ኢትዮጵያ ተመልሶ የቤተሰቦቹ ጥገኛ የመሆን ፍላጎት የለውም። ነገር ግን በደቡብ አፍሪካ የነበረው ሱቅ ከተዘጋ ስድስት ገደማ ወራት አልፈዋል። ሱቁ የተዘጋው ፌርኤንከንን ጨምሮ ቫል በተባለው አካባቢ በተነሳ ተቃውሞ ነው። የአካባቢው ነዋሪዎችና እንደ ደጀኔ በንግድ ሥራ የተሰማሩ ደቡብ አፍሪካውያን የውጭ ሀገር ሰዎች ለቀው እንዲወጡ ይፈልጋሉ። ተቃውሟቸውን በሰልፍና በሁከት ያሳዩ የአገሬው ሰዎች እነ ደጀኔ ሱቆቻቸውን ዘግተው እጃቸውን በማጣጠፍ እንዲቀመጡ አስገድደዋቸዋል። ብዙዎች በዚህ ከአንድ ዓመት ወዲህ ተሪበዋል። ብዙዎች ህጻናት ትምህርት ቤት አቋርጠው ቤት ውስጥ አሉ። ብዙዎች የቤት ክራይ መክፈል አቅቷቸው ስትሬት ላይ ወጥተዋል። ያም የሆነው ምክንያት የሚሰሩበት ታክሾፕ ውስጥ ነው የምንሰራው። የእለት ኑሮውን ለመግፋት የቤት ክራይ ለመክፈል የሚገኘውን ሁሉ ከዛ ማቅ ስለምናገኝ ያ ከተዘጋ ወዲህ ሰው የሚኖሪበትን ኑሮ አይደለም። እንግዲህ ኢትዮጵያውያን አሁን በዚህ ጊዜ እዚህ አካባቢ የሚኖሩት ኑሮ ለምን አንድ አካባቢ መቶ ሰማኒያ ሶስት ሾፕ ከተዘጋ አንድ አመት ከሶስት አራት ወር ሆነዋል። አሁን ሌላው ደግሞ ጥቅምት አስራ ስድስት ጀምሮ መቶ ሰማኒያ ዘጠኝ ሾፕ ተዘግተዋል። እንግዲህ ያው ይሄና ህዝብ በአንድ ሾፕ ሙሉ ቤተሰብ ይተዳደራል። ዳቦ እያገኙ የእለት ኑሮ እያገኙ የትምህርት ቤት ክፍያ እያገኙ ሕጻናትን እያስተማሩ የሚኖሩበት ሁሉ ተዘግቶ ማሄጃ የለም ማውጫ የለም የሚጠየቅ ዘመድ የለም፣ ይሄ የሚባል ነገር የለም። ሰው በቤተ ክርስቲያን ግቢ እያደራ፣ በጫካ በእንጨት ስር እያደራ ነው አሁን ያለው በዚህ ጊዜ ማለት ነው። እንግዲህ በጣም ችግር ነው። ችግሩ የተፈጠረው ደግሞ ከአካባቢው ነው እንጂ ከሌላው አይደለም። ከመንግስት ችግር የለም። ከህዝብ ችግር የለም። ከምንሰራበት ኮሚኒቲም ጋር ብዙ ችግር የለም። ውስጥ ያሉት ቢዝነስ የሚሰሩት አንዳንድ የግል ጥቅም የሚፈልጉት ህዝብን በማስነሳት የተወሰኑ ቡድኖችን በማስነሳት አያስፈልጉንም፣ ስደተኛ አያስፈልጉንም ብሎ አስወጡን። ከዚህ የተነሳ በዚህ በቫል ዙሪያ ያለው ኢትዮጵያውያን ስደተኞች በጣም ችግር ውስጥ ነው ያለው። ለምን ወጣ ብሎ ሌላ ጋ እንዳይሰሩም እንዳይሄዱም ጊዜውም ውስን ነው ደግሞ ወረቀት የላቸውም። የተዘጉት ሱቆች እንዴትና መቼ እንደሚከፈቱ እነ ደጀኔ አያውቁም። ደጀኔ የሚገኝበት አጣብቂኝ ላይ በመመርኮዝ ሌሎች ኢትዮጵያውያን ወደ ደቡብ አፍሪካ የሚያቀኑበት ምክንያት አይታየውም። ያለው ከተራበ፣ እዚህ ያለው ከተጎዳ፣ ከተዘረፈ ሞቶ ሬሳ የሚሸኝ ከሆነ የመምጣቱ ጥቅም ለምንድን ነው? ለምን ይመጣል? እንዲህ ያሉ ችግሮች ብዙ ነው። እዚህ ያለው ችግር ከዚህ በኋላ መምጣት ሳይሆን የመጣውም ሰው መኖር አልቻለም።